እኔ በዛ ደረጃ አላደኩም፣ አልመጣሁም እንኳን አይደለም ለማም ነው ለምከተለው ሃይማኖት ይቅርና እና ለሁሉም ክብር ያለኝ በዛም ታንጭ ያደኩ ሰው ነኝና፣ ለበጎ ነው ሁሉ ነገር ነገርና፣ እኛንም እንባችንን አስመጥታ ነው እና አሁንም ጤናውን ለሁላችን ይስጠን። በጣም ይቅርታ ያስከፋችሁ ሰዎች፣ የተቆጣችሁ ሰዎች በጣም ይቅርታ። ገና በዓል የኢየሱስ ክርስቶስ የልደት በዓል ነው። ኢየሱስ ክርስቶስ አምላክ ሆኖ ሳለ በኃጢአተኛ የሰው ገላ ውስጥ አርፎ የሰው ልጅን ሊያድን ሰው ሆኖ የተወለደበት በዓል ነው እና ከኢየሱስ ክርስቶስ ዝቅ ማለት ብዙ ነገር እንማራለን ብዬ አስባለሁ። አይመስላቸው። እውነት ነው፣ እውነት ነው፣ እውነት ነው። አዎ እንግዲህ ትልቅ በዓል ነው። ኢየሱስ ክርስቶስ የተወለደበት በበረት የተወለደበት በትንሹ፣ እውነት አዎ፣ በእዚያ የተወለደበት እንግዲህ ዕለት ነው። የሚያውቁኝ ሰዎች በእርግጥ የተረዱኝ ሰዎችም አሉ ማለት የፈለግኩት ነገር ስለዚህ ያልገባችሁ ሰዎች እንግዲህ ያው የቃላት ግድፈቱ ያመጣው ስህተት ነው ብዬ መናገር ነው የምችለው። ምክንያቱም ውስጤ ያለው እውነት አንድ ሰው ስህተት እንኳ ቢሰራ እንዳልኩሽ ያን ሰው ቀጥሎ ማነጋገር በጭራሽ መጨረሻ ላይ ሶሻል ሚዲያ ላይ እንደሚራገበው አይደለም። እኔ በዛ ደረጃ አላደግኩም፣ አልመጣሁም። እንኳን አይደለም ለማምነው ነው ለምከተለው ሃይማኖት ይቅርና ለሁሉም ክብር ያለኝ በዛም ታንጭ ያደኩ ሰው ነኝና፣ ለ ለበጎ ነው ሁሉ ነገርና፣ እኛንም እንባችንን አስመጣታ ነውና፣ አሁንም ጤናውን ለሁላችን ስጠን። በጣም ይቅርታ። ያስከፋችሁ ሰዎች፣ የተቆጣችሁ ሰዎች በጣም ይቅርታ።